እህቶቼ እንደው እናንተን እንደው ተንከባክቦ አሳምሮ ፏብትና አድርጎ የሚይዘውን አይኑ ወደዛ ወደዛ የማይቀብዘውን ይስጣችሁ ይስጣቹ። አሚን በሉ። እያንዳንድሽ መቼም ባልሽ ሁለተኛ እንዲያገባብሽ አትፈልጊም። ሸሪአው ቢፈቅድም እንተዋወቃለን። ታዲያ ይቅርታ ኔ በንግግሬ ወንዶች ዬ እንዳትቀየሙ። አንተማ እያጊ ይታገዘል ስለሆነ ደስ አለክ ኩ አሪፉኑ እሺ። አሚን አሚን ወንድሜ እናመሰግናለን። ወቾ ጉድ ወንድምነቴ ወንድምነቴ እንግዳ ሲያው ንየን ነግር ያለሁኝ አው ንየን ነግር ያለሁኝ እንደው የሆዴን የሆዴን እንደው ነገርኩ አው እንደው እንደው ያችን ልጅም እንደው ያችን እናትን ብለህ እንደው አስታውሰኝ። ወላሂ እየቀለድኩ አይደለም። አላህ የሚበጅሽን የሚጠቅምሽን ያቃልና አንቺ የንያሽን ይሙላልሽ። አሚን አሚን አሚን ያረብ አለሚን። ይሄ ልጅ እ እስኪ በአማርኛ አላነበበውም። የሚያንተን ችግር ነው ሀበሻ ሆ አላነበበውም። የሚያንተን ኮመንት ለዛ ነው አማንየው፣ ችግር ነው ሀበሻ አላለም። ታስቀኛለህ አንተ። ደግሞ አይ ችግር ነው ሀበሻ። እሺ እና የምልላችሁ ነው ያው